አሰላሙ አለይኩም ራህመቱላሂ በረካቱ ደህና የተከበራችሁ መስጂድ ልንሰራ በጋራ እንገንባ ብላችሁ የተሰባሰባችሁትና ወንድሞቼ እንዴት ናችሁ ሰላም ናችሁ ረመዳኑን እንዴት አድርጋችኋል እንግዲህ ያው ረመዳኑን ግማሹን እየጨረስን ነው ስለዚህ በኸይረ ስራ ንች ቀደምደም መስጂዳችን እንደምታዩት ያው ውስጡ ይህን ይመስላል እንግዲህ ይህኛው የተሰራው ፓርት ዛሬ እንደምታዩት አፈራርሰናል በጣም በሚያምር ሁኔታ እየሄደ ነው ያለው እንሻአላህ ደግሞ በቅርብ ቀን ይሄ የተረፈውን ፓርት ጨርሰን ወደላይ ላይ ወደ ፎቁ ሙሉ በሙሉ የምንሄድበት ሁኔታ ይኖራል። እህትና ወንድሞች በተለይ ሰሞኑን አልሐምዱላህ በጣም ገቢዎች በጣም ተጧጥፈዋል። ነገር ግን እያ ትንሽ ቀዝቀዝ ብላል። ረመዳን ከመሆኑ አንጻር በኸይር ነገር የምንሽቀዳደምበት ረመዳን ኸይሩን ተጠቅመን ከሚያልፉት እንድንሆን በዚህ ኸይር በያዘ ወር ሁላችንም ተፋጥነን ንያ አድርገን በዚች በቀሩት ቀናቶች፣ በተለይ የመጨረሻው አስር ቀናቶች እንደምታውቁት ሌሊት አልቀድር የሚከጀልበት ቀን ስለሆነ በዛ እንዳያልፈን፣ ይሄን የመሰለ የሮማባና ነጥብ ድርብ የሚሆንበት አጅር እንዳያልፈን፣ ወንድምና እህቶች ነቃ ብለን ከአጅሩ ተካፋይ እንድንሆን መስጊዳችንም በፍጥነት በመሰራት ላይ እያለን እንዳያቋረጠን፣ ንያና ገቢያችሁን አብሽሩ ለማለት ፈልጋለሁ። ባረከላሁ ፊኩም።